የማዕከላዊ ኢትዮጵያ ክልል የማዕድንና ኢነርጂ ልማት ኤጀንሲ ዋና ዳይሬክተርና የወልቂጤ ክላስተር የመሰረተ ልማት ተቋማት ቁጥር ሁለት የብልጽግና ፓርቲ ህብረት ሰብሳቢ አቶ መኮንን መኔዶ እንደገለጹት ህብረቱ ከተመሰረተ የአጭር ጊዜ ዕድሜ ያለው ቢሆንም በጠንካራ አባላትና አመራር ቁርጠኝነት ከምስረታው ማግስት ጀምሮ ታታሪነት፣ ፈጠራንና ፍጥነት ከትጋት ጋር በማስተሳሰር በተሰሩ ስራዎች የላቀ ውጤት መመዝገቡን ተናግረዋል። ያለፉት ሁለት ዓመታትን የሽግግርና የዝግጅት እንዲሁም የመ ስፈንጠር አመት እንደነበር የጠቆሙት አቶ መኮንን በየደረጃው ባለው ብርቱና ትጉ አመራሮችና አባላት ጥረት በሁሉም መስክ የላቀ ውጤት በማስመዝገብ ክልሉን የብልጽግናና የተሞክሮ ማዕከል የማድረግ ግብን በውል ያሳካንበት የትጋትና የስኬት አመት ነበር ብለዋል። እንደ ክልል ያለፉ ሁለት ዓመታትን ስንቃኝ ሀያ አስራ ስድስት ዓመት የሽግግርና የዝግጅት ዓመት ሲሆን በየደረጃው ባሉ ብርቱና ትጉ አባሎቻችንና አመራሮቻችን ጥረት የሽግግር ሂደቱም በስኬት በማጠናቀቅ ወደ ቀጣዩ ምዕራፍ መሸጋገር የተቻለበት አመት ነበር። 2017 ዓመት የመስፈንጠር ዓመት ሲሆን ይህ ዓመት በሁሉም መስክ የላቀ ውጤት በማስመዝገብ ክልላችንን የብልጽግና የተሞክሮ ማዕከል የማድረግ ግባችንን በውል ተረባርበን ያሳካንበት የትጋትና የስኬት ዓመት ነበር። በየደረጃው የሚገኙ የፓርቲው አመራርና አባላት ሌት ተቀን ለህዝብ ተጠቃሚነት በመረባረብ እየተከናወኑ ያሉ የልማት የመልካም አስተዳደር ስራዎችና ሰላም እንዲረጋገጥ የሚደረገውን ጥረት ለህዝብ መረጃ በማድረስና ግንዛቤ እንዲዳብር ሚናቸውን መወጣት ይጠበቅባቸዋል ሲሉ አቶ መኮንን ጠቁመዋል። የብልጽግና ፓርቲ ትልቁ ዓላማ ሀገሪቱን ከጠባቂነትና ከተረጅነት በማውጣት ከብድርና እርዳታ በማላቀቅ ለሌሎች ሀገራት ተምሳሌት ማድረግ መሆኑን ጠቁመው ለዚህም የይቻላልን የስነ ልቦና ውቅር ሊኖረን ይገባል፣ ሲሉ አቶ መኮንን ተናግረዋል። ከተረጅነት ወጥተን በራስ ተማምነን በራሳችን አምርተን እኛው ለእኛው በቅተን ያንን ታሪክ የተረጅነትን ታሪክ ማስቀረት አለብን። ይሄ የሚጀምረው ከስነ ልቦና ውቅር ነው። የስነ ልቦና ውቅራችን ትላንት የነበረውን ማስተካከል አለብን። የክልሉ የውሃ መስኖና ማዕድን ልማት በቢሮ ኃላፊ ማዕረግ ምክትልና የውሃ ሀብት ጥናት አስተዳደርና የህብረቱ የፖለቲካ ዘርፍ ኃላፊ ወይዘሮ አለይካ ሽኩር በተያዘው በጀት ዓመት በሀገር አቀፍ ደረጃ ሰፋፊና ግዙፍ ፕሮጀክቶች የተመረቁበትና አዳዲስ የተጀመሩበት በመሆኑም ይህንን ማሳካት ይገባል ብለዋል። በክልሉ በየቦታው የሚነሱ የመልካም አስተዳደርና የሰላም ጥያቄዎች ጥናትን መሰረት በማድረግ መፍትሄ ለመስጠት በሂደት ላይ እንደሚገኝ የጠቀሱት ወይዘሮ አለይካ ከዛ ባሻገር የህዝብ ለህዝብ ግንኙነት በማጠናከር የወንድማማችነትና የእህትማማችነት አስተሳሰብ አቋም መያዝ እንደሚገባ ገልጸዋል። ከተስፋ ብርሃን እየሰራን እየታገልን ከነበርንበት ወደሚጨበጥ ብርሃን ትልልቅ ሜጋ ፕሮጀክቶችን እያስመረቅን በዛው ደግሞ ትልልቅ ሜጋ ፕሮጀክቶችን እያስጀመርን ያለንበት ዓመት መሆኑን በደንብ መገንዘብ ያስፈልጋል ማለት ነው። የመድረኩ ተሳታፊዎች በሰጡት አስተያየት ክልሉ እንዲሁም የክላስተሩ ህብረት ከተመሰረተ አጭር ጊዜ ቢሆንም በሀገርና በክልል ደረጃ የተጀመሩ የልማትና የመልካም አስተዳደር ስራዎች ተጠናክሮ እንዲቀጥል የኃላፊነት ሚናቸው እንደሚወጡ ጠቁመዋል። አክለውም የኑሮ ውድነት እንዲባባስ የሚያደርጉ አካላትን ለሚመለከተው አካል ጥቆማ በማድረግ የማህበራዊ ሚዲያ በአግባቡ በመጠቀምና የጋራ ትርክት ለመፍጠር ከመጠቀም ባሻገር ለሌሎችም ግንዛቤ የመፍጠር ተግባር እንደሚያከናውኑ ተናግሯል። ኮንፈረንሱ ላይ ሰነድ ቀርቧል። ሰነዱም ጥሩ ነው፣ አመርኪ ነው፣ የሚያሰራ ነው፣ የሚያሳይ ነው። እስካሁን ይዘን የመጣንበትን ነገሮች እያንዳንዱን ፍንትንክ አድርጎ የሚያወጣ ነገሮች ናቸው የሚያሳዩና። እነዚህ ነገሮችን ስንመለከት ሰነዱ ላይ ምድር ላይ ያለውን ነው ያረፈ ነገር ነው። የኑሮ ውድነት እንዲባባስ ምክንያት የሆኑ ነጋዴዎች፣ እኩይ ሀሳብ የያዙ የራሳቸውን ጥቅም ብቻ ለማጋበስ ወይንም ደግሞ ለማግበስበስ የሚመርጡ አካላትን የማረም ስራ ይሰራል። ፓርቲያችን ከህዝባችን ጎን በመሰለፍ